ባላህ ቃል የአላህን ተአምር እናገስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የሞተ ሰው ጣት ቆርጠው መተት አረጉብኝ ፋጢማ ክፍል አምስት አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነው እና ለዛሬም እጅግ የሚያሳዝን የሞተ ሰው ጣት ቆርጠው መተት አረጉብኝ ፋጢማ ክፍል አምስት በዚህ መሃል ኑሮ እንደጠበኩት አልሆነም ባንክም ይገባኛል ያለውን ድርሻ በሀራጅ አስሸጠብኝ በህይወት እያለው ንብረቴ በጠራራ ፀሐይ ተወሰደ አይዞሽ እንዳይከፋሽ ብለውኝ ሀገር ሀገር የሚያዘሩኝ የባለቤት ልጆች እንኳን መሸፈን የማይችሉ ትዳ ነበር። አላህ አላለውም። በዚህ መሀል ብዙ ሞራል ይወደቀ እትዬዋ አላህ የረሃማቸው ሞቱ። እናቴን በጣም ሀዘኑ ጎዳት። አንድ ጓደኛዋ እሳቸው ነበሩ። እኔም እንደ በፊቱ ሞራል የለኝም እንደውም ብዙ ጊዜ ኡስታዞችን ሳማክር፣ ለየትኛው ህይወትሽ ነው ሚስያር ማግባት ትቻያለሽ፣ ወይም የኮንትራት አይነት ጋብቻ አግብተሽ መኖር ትቻለሽ በድብቅ ብለኝ አንድ ሰው አስተዋወቁኝ። ገና ተማሪ ነው። ከሱ ጋር ተዋውቀን ጥሩ የፍቅር ግንኙነት ነበረን። በዚህ ሁኔታ ግን እርግዝና እንዳይፈጠር ያቅሜን ስወጣ ስጥር ነበር። አልሐምዱሊላ እርግዝናም ሳይፈጠር የተወሰኑ ዓመታት ከቆየን ኋላ ተለያየን። ይህ ለእኔ ሱስ ሆነብኝ። በፍጹም ልወጣው ያልቻልኩት ሱስ እየፈታው ሰው ማግባት ፈልጋለሁ። በቃ ራሴን መጥላት ጀመርኩ። ነገሮች ምንም ለውጥ የላቸውም። መስራት አስጠላኝ። የባሌ ልጆች በጣም ብዙ ብር ይልኩልኛል። መስራት አስጠላኝ፣ ምንም ማድረግ አልቻልኩም። በዚህ ወቅት ታዲያ እንዴት ይሻላል ኑሮዬ በጣም በጣም አስጠላ ስል አንድ ኡስታዝ ምናልባት ሲህር ተደርጎብሽ ይሆናል ብለውኝ፣ ሩቅያ ሞክሪ ያሉኝ፣ እሺ አልኩ። ረጅም ቀናት ተቀራብኝ፣ ምንም ለውጥ የለውም። እናም በቃ እንዴት ይሻላል ብዬ መሰቀየቴን ቀጠልኩበት። ጤናዬ አልሐምዱሊላ! ግን ጭንቀት አለብኝ። በቃ መገበር፣ መክፈል፣ ሰራተኛ ሲወጣ ሲገባ፣ ሥራ ቦታ መሄድ ይሄ ሁሉ ተፈራረቀብኝ። ጧት ስነሳ ልቤ ይመታል፣ ሰላም የለኝም። ሲመሽ አልቅሽ አልቅሽ ይለኛል። ለውጥ ጠፋ። እንዲህ እያልኩ ፈዝጄ መኖር ከጀመርኩ ቆየው። በዚህ ወቅት ያልሄድኩበት የሩቂያ ቤት የለም። አንዱ ጓደኛሽ ነው አንዱ ባልሽ ነው አንዱ አሰርሽ ነው በቃ የግምት ህክምና ጀመሩ። ፊት መጀመሪያ የሄድኩበት የሩቂያ ቤት ሲሄድ እሱ ወደ አኼራ ሄደዋል ብለውኝ ቀርቻለሁ። በዚህ ጊዜ እኔ ማንነቴን ከጠላሁ ቆይቻለሁ። ሰውነቴ ይበልዛል፣ ደስታ የለኝም። በቃ ይህ ሁሉ ችግር ከመጣ የሚያስደስተኝ በድብቅ ባሌ የምለው ጋር መዋል ነበር። እሱም ደስታ የጠፋ በቃ ስሜት ማብረጃ ብቻ ሆነ። ሁሉም ነገር ቀስ በቀስ የሺሻ ሱስ የጫት ሱስ ጀመረኝ። ይህ ሁሉ ታሪኬን የነገርኳችሁ አሁን የመጣው ስኬት ቀላል እንዳልሆነ እንድታውቁልኝ ብዬ ነው። ሁለት ዓመት የእናንተን ቻናል አየሁኝ። የፌስቡክ አካውንቴ ላይ አንድ ሲር ምልክት መጣልኝ። የሲሩን ምልክት ሳነብ በጣም ነው የጨነቀኝ። የደነገጥኩት ከራስ ቅሌ እስከ ጥፍሬ ድረስ ነዘረኝ። ለእኔ የጻፋችሁት መሰለኝ ከስር የቀልብ ዶክተር ሲል ደግሞ በቃ የማቃችሁን መሰለኝ። አላቅም። ድብልቅልቅ ያለ ስሜት ተሰማኝ። ወዲያው ጽሑፉን አይቼ ዘግቼ ስለ እናንተ ማሰላሰል ጀመርኩ። ደግሞ ጫት ስቅም አሁን የቀልብ ዶክተሮች ቢያውኝ እያልኩ ጭራሽ መፍራት ጀመርኩ። አላህ ያየኛል አልሆነም ኢማኔ እናንተን እንደ ልጅ ሲያጠፋ ወላጆቹን እንደሚፈራው መፍራት ጀመርኩ። አሁንም ፌስቡክ ላይ ስገባ አንዲት ታሪክ አነበብኩኝ። በጣም አጀበኝ። እናም እናንተን ማናገር አለብኝ ብዬ ወሰንኩኝ። እንዴት ድፍረቱ እንደመጣልኝ አላውቅም። ብቻ ስለ ሱሴ አናገርኳቸው። ትልቁ ችግር ቤት ውስጥ አስቀምጬ እናንተም ከሱስ እንደወጣ ስትመክሩኝ አንዱንም እየተገበርኩት አይደለም። ብቻ እናንተን ማውራት ደስ ይለኛል። የምትሰጡኝ ማጽናኛ ቃሎች ለኔ ምግብ ሆነውኛል። ወላሂ ለዓዚም እናንተን ፈርቼ ሳናግር ወይም ጨንቁኝ ሳናግር ንግግራችሁ ጭንቀትን ያጠፋል። ስራችሁን ተመስጬ እከታተላለሁ። ምልክት ቢኖርብኝም አለብኝ ብዬ ብታከምና ቢያስጮኸኝስ ብዬ ፈራሁኝ። ይህን ግን ለናንተ አልነገርኳችሁም። እንደው አንድ ቀን እንደምንም በንግግር አወጣጣችሁኝና አዎ ሕክምና መጀመር እፈልጋለሁ አልኳችሁ። ግን በመሃል ቢያስጩኝስ ብዬ ስለ ቀድሞ ሕክምናዎቼ ስነግራችሁ እንዴት ሽርክ ላይ እንደነበርኩ በደንብ አስረዳችሁኝ። ተውበት አደረግኩኝ ወላህ አልቅሼ ከዚህ በኋላ አንዲትም ሐራም ላልሰራ አልኩ። ጫቱንም ሱሱንም አውጥቼ ጣልኩ። ባሌን አንገት ያስደፋሁ መሰለኝ። በዚህ ወቅት የእናንተ ጥንካሬ ባይኖርበት፣ እኔ የቀልብ ዶክተርን ባላገኝ ምን ይሁን ነበር የሚለው ሳስብ ራሱ በቃ ማሰብ ራሱ አልፈልግም። ሕይወቴ ያለ እናንተ ባዶ ነበረች! ከዛንም ህክምና እናንተ ጋር ስጀምር ቢያስጩኝ ስላችሁ፣ ለምን ብለሽ፣ በእርግጥም በርግጥም የጎመን ዘር ታክል ኢማን ያለችው ሙእሚን ይታገላል እንጂ አይጮህም፣ ያሸንፋል እንጂ አይሸነፍም። ጭንከትሽን ተቆጣጠሪው፣ በዚህ በዚህ ብላችሁ መከራችሁኝ። ህክምና ጀመርኩኝ። በህክምና ወቅት ባለቤቴን በተደጋጋሚ በህልሚያ የየታችን ታሪክ ክፍል አምስት ይህን ይመስል ነበር። ላይክ ሸር ሰብስክራይብ ማድረግ እንዳትረሱ። በክፍል ስድስት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ ምንድር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን ባይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።